ነቱ በእውነቱ የቤካየን ህይወት ብርሃን የምታረግ ሳምርዬ ከች ብላልናለች። ቤተሰብ እንዴት አያችሁት? እኔ ግን በጣም ተመችቶኛል። ያዝልቃችሁ፣ ያዝልቃችሁ። ብቻ ደግሞ ነገር እንደ ቡርኬና እንደ ሀይሜ ምቀኛ እንዳይዞርባችሁ ነው የፈራሁት እንጂ በጣም አብዷል፣ አብዷል። ፈጠናችሁብኝ ግን በጣም ማለት ነው በጣም እናትህን ልጅ ገበናዋን አካሏን ለአንተ ታሳያለች። አንድ አካል ናቸው። አታል አካል ናቸው እነዚህ ሰዎች እችጣት ማለት እችጣት እንዲህ ብትቆረጥ ትታመማለች ማለት ሁሉም አካል እንደምትታመም ሩታ የሱ አካሉ ናት። አብርሃም የሩታ አካል በቃ አንድ አካል በቃ አካላቸው አንዱ ነው። ለሰማ እንዳያችሁት እንግዲህ አዲስ አበባ ገብቷል። እንግዲህ በጣም አሪፍ ዜና፣ አሪፍ ሰላም ይፈጥርልናል ብዬ አስባለሁ። ጋሽ እንግዲህ አዲስ አበባ ገብቷል። አባት ወላጁን መስማት አለበት። ልጆቹ ምን እያደረጉ ነው? እንግዲህ ከዚህ በፊትም ተናግረዋል። እኔ ከመምጣት በፊት እናንተ አስተካክሉ ሲል ነበር። ጋሼ፣ ሰላም ጤና ስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ አለው። ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሲስ ምክርሽ ይሻላል ምንድን ነው ሰሞኑን የጀመርሽው ብላችሁኛል። ውድ ቤተሰቦቼ እኔ ከምክሬ ወደ ኋላ አልልም፣ ግን አንዳንዴ ደግሞ ደሞ ስሜን በሚያጠፋ ሰው ሲኖር ያው ግዴታ ነው ራሳችሁን መከላከል። ያው እንደምታዩት ፎቴ ተዘቅዝቆ ምናምን እያያችሁ ነው፣ ግን አሁን የመጣሁት ለሱ መልስ ልሰጥ አይደለም። እሱን ደግሞ ምና ይሆናል። እኔም ከሷ የበለጠ መረጃ ማውጣት እችላለሁ አለኝ። ችግር የለብኝም፣ እንተያያለን ማለት ነው እና ግን ዛሬ የመጣሁበት ጉዳይ አንድ በሳምሬና በቤኪ አጭር ሀሳብ ልሰጥ ነው። ሁለተኛ ነገር ደግሞ ጋሽዬ አዲስ አበባ ገብቷል። ሶስተኛ ነገር ዛሬ እንግዲህ ሀብ የብሩኬ ወንድም ስለ እናቱ በጣም እየተናገረ ነበር። ሲቀጥል ደግሞ እህታችን ዘቀዘቀች የተባለችው ልጅ በእንዴትም ሆነ በስሜትም ሆነ እንግዲህ ሀብትሽ ያው በጣም ተናዶ ይመስለኛል። የሰው ልጅ ስንናደድ ብዙ ነገር ልናረግ እንችላለን። እንግዲህ ከአገርሽ አያስገባሽ እዚሁ ውዛው ያስቀርሽ ብሏል። እንግዲህ በጣም ኃይለኛ እርግማን ነው። ቤተሰብ በጣም ያሳስባል። ግን ደግሞ እሱም ደግሞ አይፈረድበትም። እኔ አልፈርድም በሀብ ምክንያቱም አሁን ላይ ኦዲንሶች ማለት ነው። እኛ የምናውቃቸው ሶሻል ሚዲያ ላይ ነው እንደ እንደው የሰውን እናት ማለት ነው። አሁን የከሌ እናት ተነካች ተብሎ የከሌ እናት መዘግዘቅ አስፈላጊ ነው ብዬ አላስብም። እኔ በበኩሌ ማለት ነው። እኔም በሆን የማደርገው ነገር ነው። እናታችሁን ከሌላ እናት ጋር ታወዳድራላችሁ ማለት በፍጹም አይቻልም። ምክንያቱም አንድ እናቱን አለ አባት አለምን አፈር መስላ ያሳደገችው እናቱ ስትነካ፣ ቅድሚያ ለእናቱ ነው እንጂ የማንም እናት እናት ናት። ይሄ ታወቀ ነው። የማንም እናት ስትነካ ማንም ደስ አይለውም። ግን ደግሞ ቅድሚያ ለእናቱ ነው መከራከር ያለበት ቅድሚያ ማለት ነው ለወለደችው ዘጠኝ ወር ሙሉ አፈር ለብሳ ላሳደገችው እናቱ ለእሷ መጀመሪያ መስዋዕትነት ከፍሎ ከዛ በኋላ ደግሞ ለሌሎች እናት መስዋዕትነት ይከፍላል። ለራሱ እናት መስዋዕትነት ሳይከፍል ለሌሎቹ እናት መቆም አይችልም። የሌሎቹ እናት አደለችም ወይ ብላችሁ እየጠየቃቸው በጣም እያፈጣጣችሁት ነበር። እንደምታውቁት የሙሽዬ ልጆች ንግግር አይችሉም። በቃላትና በተግባር ብቻ መተግበር ነው እንጂ የሚያውቁት በአነጋገር ትንሽ ስሜታዊ ይሆናሉ፣ ይናደዳሉ። ተውሎ ማለት ነው። ምናቃቸው ሀብ ዛሬ በጣም ያሳዝነኝ። ለምን ውጣ ከኦንላይን ብዬው ነበረ? ለምን ሁሉም ሰው የራሱ አመለካከት ሁሉም እየተሰቀለ የተለያየ ሀሳብ አስተያየት ነው የሚሰጠው። እና ኦዲየንሶችም ልክ ልትሆን ትችላላችሁ፣ ግን ደግሞ ማለት ነው እዚህ ጋር ማሰብ ያለባችሁ አንድ ሰው የራሱን እናት አሳልፎ የራሱን እናት ሳያድን ለሌላ ሰው መናገር አይችልም። እኔ እዚህ ጋር እንደዛ ነው የተረዳሁት። ምክንያቱም እናቴ እናትን ኩቢ ማለቱ መብቱ ነው መብቱ ነው እናቱን እንደፈለገ ማድረግ መብት አለው። ግን እናንተ ደግሞ የሰው እናት እንደዛ ያደረጉትን ሰዎች ሄዳችሁ መምከር መናገር፣ እነሱ ስላደረጉ እናንተ ማድረግ የለባችሁም ነበር። እውነቴን ነው እንደዛ ማለት አርቃችሁ ካሰባችሁ እነሱ ስለዘቀዘቁ እናንተ መዘዘቅ አልነበረባችሁም። እንዲ በዚህ በዱባይ ላይ ማለት ነው። እንደዚህ አይነት ነገር እኮ ቢታወቅ እኛ ዝም ብለን የሚከታተላችን ሰው ምናምን ስለሌለ ነው እንጂ ዱባይ ላይ እንደዚህ አይነት ነገር ቆሻሻ ነገር አይደለም። በእናት ድርድር እንዲህ መልእክት የምታስተላልፉ ሰዎች ማዳም ቤት ቢታወቅባቸው፣ አንድ ሰው መረጃ ቢያቀርብባችሁ እግዚአብሔርን ከስራቸው ነው የምትፈናቀሉት። ኦዴንሶች አንዳንዴ ለራሳችሁም አስቡ። ዛሬ እኮ እናንተ ቤተሰብ እናንተ ቤተሰብ ስለሌለ እናንተ ዩቲዩበር ስለሆናችሁ ቲክቶከር ስለሆናችሁ ብቻ አይደለም። ነገ እኮ እናንተም እኮ አገር ስገቡ እርግጠኛ ነኝ ወይ እናትሽን ስታዝናኝ፣ ወይ አባሽን ስታዝናኝ። ዛሬ ላይ የብሩክን እናት ሆነ የሩታን እናት የተሳደባችሁ ሰዎች ነገ ከእናታችሁ ጋር አብራችሁ ትመጣላችሁ። በዛን ሰአት እናንተ የሆነ ነገር ብትሆኑ አይደብራችሁ? ይደብራችኋል። ስለዚህ ለራሳችሁ መጀመሪያ አስቡ። የእኔ ቤተሰብስ ቢሆን ኦኬ። እኔ አሁን አንድ ቤት የብሩኬ እናት ተዘቅዝቃ ባይ ለምን ትዘቀዝቃላችሁ ብዬ በጣም ማጸናለሁ፣ እለምናለሁ እንጂ ሌላ ተመልሼ የሩታንናት አልዘቀዝቅም። ለምን ዘቀዝቃለሁ? ሌላ ጥፋት ለምን አደርጋለሁ? እናንተ እኮ አሁን ልህ ነው እያደረጋችሁ፣ የልህ ስራ፣ የልህ ሁኔታ እና ዛሬ ሀብ በማፈልገው መልኩ ሲናገር በጣም ይደብር ነበር። እውነቴ ነው ምላችሁ። እህቶችም ስሜታችሁ ይገባኛል። እንደዚህ አይነት እርግማን አይረግም። ግን ደሞ እሱን በሱ ደግሞ ቦታ ሆናችሁ ስታት እናትን ያክል እንደዛ ስትሆን አላባት ያሳደገቻቸው እናት አስባችሁታል? ብሩኬ ራሱ ንቅሳት መነቀስ ሳይፈልግ ምን ያክል ፍቅሩ እንድትረዱለት ነው እጁ ላይ የተነቀሰው ማለት ነው። እና ይሄ ነገር ራሱ አልገባችሁም ቤተሰብ ማለት ነው። እና ብቻ በጣም ይከብዳል። ማ በማያገባን ነገር ገብተን ገና ለገና ኦዲየንስ ነን የሚዲያ ሰው ነን ምን ያመጣሉ እነሱ ብላችሁ እንደዚህ ባታሸማቀቋቸው በጣም ደስ ይለኛል። ምክንያቱም የሁሉንም እናት ማስከበር ትችላላችሁ። የሁሉንም ማለት ነው። ስሜታችሁን መረዳዳት፣ መነጋገር ትችላላችሁ። አንዱ ያጠፋውን አንዱ መቅጣት ይችላል። ሁላችሁም ስሜታዊ የሆናችሁ ነው የምትናገሩት ማለት ነው እና እኔ ብዙ ጊዜ እናት እናቶች እና አባቶች እዚህ ነገር ውስጥ ጣልቃ አይግቡ፣ እነሱ ምንም አያውቁም እላለሁ። ሁልጊዜ ነው ብለው አሁንም እኔ ሁልጊዜ ሁልጊዜ መልእክቴ ነው እናቶች ምንም አያውቁም። ግን ምንድነው አሁን ኦዲየንስ የተረዳው አንድ በቃ እናቶቻቸውን በጣም ይወዳሉ የዓለም በሙሉ ሰው እናቱን ይወዳል እና በእናቱ የሚመጣበት ሰው ምን ያመጣሉ? በቃ እነሱ ሲያናድሩ እኛ እናዳ እናናዳቸው እንደዚህ አይነት ነገር ነው። አሁን ኦዴንሱ ልህ እየተያያዘ ያለው ግን ደግሞ ምንም አስፈላጊ አይደለም በነገራችን ላይ ማለት ነው። እና እነሱን እንደፈለጉ ብታረጉ፣ ብትሰቅሏቸው፣ ብዘቀዝቋቸው ምንም ችግር የለውም በዚህ አጋጣሚ ማለት ነውና ሁላችንም ወደ ራሳችን ተመልሰን እውነት ይህን ይህን ወር እንኳን ታግሰን ጥሩ ነገር ሰርተን ብናልፍ በጣም ደስ ይለኝ ነበረ። ግን እያንዳንዳቻችሁ ገበናችሁን እያወጣችሁ ነው። በተለይ ደግሞ አረብ ሀገር የሆናችሁ ሰዎች ተጠንቀቁ። ማለት ማን እነሱ እዛ ስለሆኑ ማን ነው ምን አይታወቅም። በተለይ ሰው ቤት የምትሰሩ ሰዎች ማለት ነው። እውነት እንደዚህ አይነት አቫንቴጅ ተጠንቀቁ። እግዚአብሔርን ነው የምላቸው። የማትፈልጉት ነገር ውስጥ ነው የምትገቡት። ከስራችሁ ትፈናቀላላችሁ ምናምን። ዱባይ ላይ እንደዚህ አይነት ነገር ቢታወቅ ወዲያውኑ ነው እንደዚህ እርምጃ የሚወሰደው። የምሬ ነው። እና ብትጠነቀቁ የተሻለ ይመስለኛል። እንደ ሀገራችን መንግስት አይደለም ሁሉ ነገር እንትን ያለ ነው፣ የጠበቀ ነው። እዚህ ሀገር በተቻለ መጠን ለራሳችን መኖር አለብን ቅድሚያ። በቃ ማለት እሱ እናቴና ትንኩብኝ ያለው መብቱ ነው። እናቴና ትንኩ ማለት መብቱ ነው። ስለሌላው እናት ላያገባው ይችላል። ምክንያቱም ምንም መብቱ ነው እዚህ ጋር ሊያገባው ይችላል ስለ ሌላው እናት። እሱ እስካላደረገ ድረስ እሱ ቢዘቀዝቃት የሩታ እናት መናገር ትችላላችሁ፣ ግን እሱ አይደለም የሚዘቀዘቀው። የብሩክ ኦዲየንሶች፣ የሀብ ኦዲየንሶች፣ እሱ ስለ ኦዲየንሶቹ አይመለከተውም። እናቴን አትንኩ ብኝ ነው ያለው። በቃ እናቱ አመጣ የወለደችው እናቱ ናት፣ አላባት ያሳደገችው እናት ናት። ስለዚህ ብዙ ነገር ማለት ይችላል። እኔ አልፈርድበትም። በሀብ ማለት ነው ቤተሰብ። ዛሬ እንግዲህ ጋሽዬም ይኸው ሰላም ሊያወርድ መጥቷል። የብሩክ አሚን ብሩክ አልኩኝ። ብሩክ ብሩክ አትበዩትልኝ ያላችሁ እኔም አፍ ካፌ ላይ አይጠፋ። ምንም አረግ አይቻልም። እንግዲህ እየመረራችሁ ወጥ አርጉት። እንግዲህ ጋሽዬ አዲስ አበባ መጥቷል፣ ኢፋ ጋ ተገናኝቷል። እንግዲህ ሁሉንም ሰላም ያስይዛችኋል ብለን እናስባለን። ብሩኬ ጋ ሰላም ሲጠፋ ቀጥ ብሎ ወደ እናቱ ሄዶ እናቱን ሰላም የምታወርድልን ደስ በሚል ሁኔታ እንግዲህ አብረሽ ለያዥ ለገራዥ አስቸግሮ ነበረ ጋሽዬ እንግዲህ ይገላግለዋል ብለን እናስባለን። ሩታና አብርሽም በቅርቡ እንግዲህ ወደ ትዳራቸው ተመልሰው ሰላም የሆነ ኑሮ ይኖራሉ ማለት ነው። እነዛም ጓደኞቻቸው ይታረቃሉ፣ ኖርማሊ ስራቸውን ይሰራሉ ብለን እናስባለን። ምክንያቱም ከአባቱ ቃል አይወጣም አብርሽ። ይሄንን ነው የማስተላለፍላችሁ መልእክት። ጋሽዬ፣ አንድ አምሳል አንድ አካል ነው ባልና ሚስት ማለት። ለእናት አባታችሁ የማታሳዩትን ገላ ለባላችሁ ለሚስታችሁ ታሳያላችሁ፣ ስለዚህ አንድ ጣት ቢቆረጥ ይቆስላል። ያ ማለት ሩታና አብረሽ ናቸው መቼም ሊለያዩ አይችሉም ብሏል። እንግዲህ ጋሽዬ እውነት ነው፣ በዚህ እናምናለን። ብዙ ጊዜ እሱ እየተናገረ ነበር፣ እንደምታዩት፣ ከዚህ በፊትም ለኤፋም ለማርክም አስጠንቅቆታል። ግን ደግሞ ያው በመካከላቸው ምን እንዳለ አላቅም። ሩታም አይበገሬ ናት፣ አልበገርም ማለት አብርሃምም ደግሞ ያው ከድሮ ፍቅረኛው ጋር ፍቅር ጋር ያው ጥሩ ጥሩ ስራዎችን እየሰሩ ነው። በነገራችን ላይ አብሮ መስራታቸው ደስ ነው የሚለው አሁንም አብሮነታቸው ቢቀጥል በጣም ደስ ይለኛል። በነገራችን ላይ ግን ሩታና አብርሃም የበፊቱን ፍቅራቸውን ትዳራቸውን ወደ ነበሩበት ሆነ ትዳራቸውን እየመሩ የተሻለ ነገር ሰርተው እንደሚያስመሰግኑን ተስፋ እናደርጋለን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በኤዳብስክምንገና መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ ባይ።